የግሬስ ክርስቲያን ሚዲያን ራእይ ደግሞ የምንሰማበት ሰዓት ነው። ወንድማችን ዘሪሁን ግርማ ጸሐፊ፣ በልዩ ልዩ የክርስቲያን ሚዲያዎች ደግሞ በትጋት የእግዚአብሔርን መንግስት የሚያገለግል እጅግ በጣም የተወደደ ወንድም ነው። ወደዚህ መጥቶ ስለ ግሬስ ሚዲያ ራእይ ይነግረናል። ኢየሱስ ጌታ ነው። እስቲ ለጌታ ክብር እናምጣ። ክብር ለኢየሱስ ይሁን። እስቲ ፈገግ በሉ የእግዚአብሔር ሰዎች። ክብር ለኢየሱስ ይሆን። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዚዳንት ፓስተር ጻድቁ አብዶ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ይቅርታ ልከውልናል፣ በፓስተር ጻድቁ በኩል። የኢትዮጵያ ቪዥነሪ አብያተ ክርስቲያናት ህብረት ፕሬዚዳንት ሐዋርያው ዘላለም ጌታቸው፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ምክትል ፕሬዚዳንት ዮሐንስ ግርማ፣ እንዲሁም የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ፓስተር ታምራት፣ እንዲሁም የቤተ ክርስቲያን መሪዎች አባቶችና አገልጋዮች፣ የሚዲያ ባለሙያዎች ማህበር ቫይስ ፕሬዚዳንቱ አለ፣ የቦርድ አባላቶች አሉ፣ አባላትና ጥሪ የተደረገላችሁ እንግዶች በሙሉ እንኳን ደህና መጣችሁ። ማስከበር ለኢየሱስ ይሁን። በመካከላችን በጣም እንወዳቸው የምናከብራቸው ሐዋርያው ዳንኤል መኮንን አሉ። እስቲ በጭብጨባ እንኳን ደና መጣችሁ በሉልኝ። እንዲሁም በጣም ወደው እንግዲህ ለኔ በጣም በቃ ሁሉ ነገር ነው ያሽ በቀ እንኳን ደና መጣ ወዳhallው ኑርልኝ። ሁላችሁንም በድጋሚ ቢሾፕ ዳዊት ቴንክ ዩ ስለ መጣ። ፓስተር ሄኖክ መንግስቱ ስለመጣ በጣም አመሰግናለሁ። ክብር ለኢየሱስ ይሁን። እንግዲህ ሚዲያ በወንጌላውያን ዘንድ ዛሬ የተጀመረ አይደለም። አስቀድሞ በሬዲዮ በመቀጠልም በጋዜጣና በስነ ጽሑፍ በመቀጠልም በቴሌቪዥን አሁን ደግሞ በሶሻል ሚዲያ ብዙ ስራ እየተሰራበት ይገኛል። ምን እንኳን ሚዲያ አሁን ባይጀምርም በቤተ ክርስቲያን ብቻ ሳይሆን በዓለም መድረክ፣ በዚህ ዘመን የሚዲያ ዘመን ተብሎ የሚጠራ እንደዚህ ዘመን የለም። ይህ ዘመን የሚዲያ ዘመን ይባላል። ስለዚህ ሚዲያውን መያዝ የቤተ ክርስቲያን ትልቅ ዓላማ መሆን አለበት። ቀጣዩ አምስት ዓመታት እንደ መላው ቤተ ክርስቲያን በሚዲያ ላይ ካልሰራን ሀምሳ ዓመታት ወደ ኋላ እንደ መራመድ ያዘገየናል። ስለዚህ ቤተ ክርስቲያን መሪዎች ዛሬ እዚህ ያላችሁ፣ በታላቅ አክብሮት እንደ ወንጌላውያን የሚዲያ አሶሴሽንም እንደ ግሬስ ክርስቲያን ሚዲያንም ለእናንተ የምናስተላልፈው ነገር ሚዲያ ላይ እንስራ፣ ሚዲያን እንያዝ። ግሬስ ክርስቲያን ሚዲያ ባለፉት ሁለት ዓመታት በሀሳብ በእቅድና በራእይ ስንሰራበት ቆይተን ባለፉት ስድስት ወራት በስቱዲዮ ግንባታ ላይ ቆይተን ለዛሬ በቅተና ግሬስ ሚዲያ የራሱ የሆነ ቦርድ አሰራር፣ ኤዲቶሪያል ቦርድ፣ ዓላማና ራእይ ያለው ሲሆን ለጥቅም ያልተቋቋመ አካሉን ለመጥቀምና ወንጌልን ለማስፋት የተቋቋመ ተቋም ነው። ሚዲያ ኃይል ነው። ሚዲያ በር ነው። ሚዲያ ተጽዕኖ የምናመጣበት ነው። እንደ ግሬስ ክርስቲያን ሚዲያ ይዘን የተነሳናቸው ዋና ዋና የምንሰራባቸው፣ አንደኛ የክርስቶስ ኢየሱስን ትምህርት በሚገባ ለሰው ልጆች ሁሉ እንዲደርስ ማድረግ፣ ሁለተኛ የቤተ ክርስቲያን ታሪክ ላይ አትኩሮት ያደረገ ዶክመንተሪዎች ማዘጋጀት፣ ሶስተኛ የወደፊትን የቤተ ክርስቲያን ሁኔታ ላይ ጠንካራ የወንጌል ባህል እንዲኖረን መስራት፣ አራተኛ በቤተ ክርስቲያን አንድነት ላይ መስራት ዩኒቲ ላይ መስራት በመጽሐፍ ቅዱሳዊ ያልሆኑ ትምህርቶችን መቃወም ብቻም ሳይሆን በእግዚአብሔር ቃልና በእውነተኛ ትምህርትና ልምምዶች ላይ እንዲገለጡ መስራት ክርስቲያን ሊኖሩ የሚገባ የኢኮኖሚ የፖለቲካና ማህበራዊ ተጽዕኖ የሚያመጣበትን ተጽዕኖ እንዲኖረው የሚያስችሉ ፕሮግራሞችን መስራት እንዲሁም ደግሞ ተቋማችንን ወደ ሬዲዮና ወደ ቴሌቪዥን ተደራሽነት ማስፋት ነው። በኢትዮጵያ ወንጌላ አማኞች ዙሪያ ያሉ ሚዲያዎች በሁለት ተግዳሮቶች ውስጥ አሉ ሁል ጊዜ። አንደኛው የገንዘብ ችግር ሲሆን፣ ሁለተኛ ሁለተኛው ደግሞ ገለልተኛ ሚዲያዎችን በጎራ ሀሳብ እንዲሰሩ ማድረግ ነው። የገንዘብ ችግር የሚዲያን ጠንካራ እንዳናደርግ አድርጎናል። ሚዲያ ያለ ገንዘብ አይሰራም። ሚዲያ ገንዘብ ይፈልጋል። ሚዲያውን ለማስቀጠል ደግሞ አላስፈላጊ የገንዘብ ንክኪዎችና የመልእክት መበረዝን ያጋጥማል። ገንዘብ ከማጣት የተነሳ ከዚህ የመነሳት ባለ ሀብቶች ወደ ሚዲያው እንዲገቡ ማድረግ ይኖርብናል። እንደ ግሬስ ክርስቲያን ሚዲያ ያሉ ብዙ አይነት ተቋማት ያስፈልጉናል። በነገራችን ላይ ሀያ አይነት እንደዚህ አይነት ስቱዲዮ ቢኖረን ብዙ ስራ ይጠበቅብናል። ስለዚህ ብዙ ተቋማት ያስፈልጉናል። ስለዚህ ማሰብ ያለብን ነገር ምንድን ነው? ከጥቂት ጊዜ በኋላ በሚዲያ ካሊያዝ ነው፣ አንዳንድ አትሞስፌርን፣ እመኑኝ ብዙ ማናሸንፋቸው ነገሮች ይኖሩናል። ሁለተኛው ደግሞ በሚዲያ አገልግሎት ላይ ጎራ ነው። ጎራ ማለት የጎራ ሀሳቤ ጎራ ስንል ሚዲያን ለግል መዋጊያ ማድረግ፣ እርስ በርስ ያለን የግል ማንነት የምንገነባበት እና እኛ ለምንፈልጋቸው ሰዎች ብቻ ምንሰበስብበት ክርስቲያናዊ አክራሪ ጎረኝነት ማለት ነው። ሚዲያን ለወንጌል የወገነ የክርስቶስን አስተምሮ ለክርስቶስ አስተምሮ የቆመ ለቤተ ክርስቲያንና ለአካሉ አንድነት የቆመ መሆን አለበት። በማንም የቤተ እምነት ጎራ ስር ያልተያዘ ገለልተኛ ተቋም መሆን አለበት። ክብር ለኢየሱስ ይሁን። እንግዲህ ግሬስ ክርስቲያን ሚዲያ መነሻ ሀሳቡም ገለልተኛ፣ ከክርስቶስ አካል ቤተ ክርስቲያን ሁሉ ጋር የሚሰራ ነው። ከክርስቶስ አካል ቤተ ክርስቲያን ሁሉ ጋር የሚሰራ ነው። አንዳንድ ጊዜ የምንቸገረው ተቸገረው ምንድነው ከሆኑ ሰዎች ጋር ካልሰራን በቃ ትክክል አይደለም። እና ሚዲያን ገለልተኛ ማድረግ አለብን ከሆኑ ከቸርች ሳቢዎች አውጥተን ገለልተኛ ተቋማት ማድረግ አለብን። ስለዚህ ይሄንን ስራ እዚህ የመጣችሁ የቤተ ክርስቲያን መሪዎች በጣም የምንወዳችሁ የምናከብሯችሁ በሙሉ ሚዲያ ላይ በጣም አብረን እንድንሰራ እንጋብዛለን። ከግሬስ ክርስቲያን ሚዲያ ጋር አብራችሁ እንድትሰሩ ጥሪያችንን እናስተላልፋለን። ስለመጣችሁ፣ ስላከበራችሁን፣ እንዲሁም ባለው ኢንሲደንት ስለታገሳችሁን በጣም እናመሰግናለን። አመሰግናለሁ።